አማርኛን በእንግሊዝኛ እንዴት ቀይረን መጻፍ ማንበብ እንደምንችል እንማማራለን ማለት ነው። ከዚህ ጋር የምትያቸው የተለያዩ የአማረኛ ስሞች አሉ። ሰው እነዚህን የአማረኛ ስሞች እንዴት በቀላሉ ወደ እንግሊዝኛ ቀይረን መጻፍ ማንበብ እንደምንችል የምንማማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው መከታተል ነው የሚሆነው ማለት ነው። ኦኬ እንግዲህ ወደ ትምህርቱ ስንሄድ ከመጀመሪያው ስንጀምር በአማርኛው ምን ይላል? የአማርኛው ስም ምን ይላል? ሳሮን ይላል። ሳሮን ሳሮን የሚለውን የአማርኛ ስም ወደ እንግሊዘኛ ቀይረን ብንጽፍ ለመጻፍ ብንፈልግ እንዴት በቀላሉ እንጽፋለን የሚለውን ነገር ስናይ ከዚህ ጋር የምታዩት የመጀመሪያዋ ኤስ ነች። ሁለተኛዋ ኤ ነች። ሶ ኤስ ኤ እንደምን ይነበባል? እንደ ሳ ይነበባል። ኦኬ ሳን ለመጻፍ ኤስኤ አልሁ። ከዛ አርኦ ለማለት ደግሞ ሮ ማለት ነው። ወይም ደግሞ ሮን ለመጻፍ ሮን ለመጻፍ ምን ማለት ነው? አርኦ ማለት ነው። አርኦ ብለን መጻፍ ነው ማለት ነው። ሶ አርኦ እንደ ሮ ይነበባል። ኤን እንደ ን ትነበባለች። ኦኬ አሁን ኤስኤ እንደ ሳ ከተነበበ አርኦ እንደ ሮ ከተነበበ ኤን እንደን ካነበብ ነው፣ በአንድ ላይ ምን ተብሎ ይነበባል? ሳሮ ን ሳሮን ሳሮን ብዬ አነባዋለሁ። በአማርኛውም እንደምታዩት ሳሮን ይላል። ኦኬ። ይህም በዚህ ካየን ወደ ቀጣዩ ስንሄድ፣ በተመሳሳይ ቀጣዩ ደግሞ ምን ይላል? ቢኦ እንደምን ይነበባል? እንደ ቦ እናነባዋለን፣ እንደ ቦ። ኦኬ። ከዛ ኤን እንደን ትነበባለች? እሺ ቲዩ እንደ ቱ ኦኬ። በአንድ ላይ ስናነበው ቦ ን ቱ ቦንቱ ቦንቱ ተብሎ ይነበባል። በአማርኛውም ቦንቱ ይላል። መልካም፣ ወደ ሶስተኛው እንሂድ። ወደ ሦስተኛው ስነድ ዲኢ ማለት ደ ማለት ነው፣ ወይም ደግሞ እንደ ደ ነው የሚነበበው። እንደ ደ ኦኬ። ደ ብለን እናስቀምጣለን። እሺ አርኤ እንደራ ይነበባል። እንደራ ኦኬ ከዛ አር ለብቻዋ እንደር እንደር ትነበባለች። እሺ የመጨረሻው ቲዩ እንደ ቱ ባንድ ላይ ባንድ ላይ ሲነበብ ደ ራ ር ቱ ደራርቱ ደራርቱ በአማርኛውም ደራርቱ ይላል። ኦኬ ወደ ቀጣዩ ስንሄድ ቢኢ እንደምን ይነበባል? እንደ በ ወይም ደግሞ በሚል ድምጽ ይኖረዋል። እሺ ኬይ እንደ ቀ ይነበባል። እንደ ቀ ኤልኢ ደግሞ እንደ ለ በአንድ ላይ በ ቀ ለ በቀለ በቀለ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤምኢ እንደ ሜ ይነበባል። እንደ ሜ እናነባዋለን። እንደ ሜ ኦኬ እንደገን ኤልኦ እንደ ሎ እናነባዋለን። እንደ ሎ ኤንኤ እንደ ና ኦኬ። በአንድ ላይ ሜሎ ና ሜሎና ሜሎና ተብሎ ይነበባል። እሺ ወደዚህኛው ስንሄድ ኛውስ ምን ይላል? ዲኤ እንደ ዳ ነው የሚነበበው። እንደ ዳ ኦኬ። እንደገን ደብሊዩ አይቲ ደግሞ ዊትስ ተብሎ ይነበባል ወይም ደብሉ አይ እንደ ዊ ይነበባል። ቲ እንደ ትህ ትነበባለች። በአንድ ላይ ዳዊ ት ዳዊት ዳዊት ተብሎ ይነበባል። ኦኬ ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ የአማርኛው ስም ሰላም ይላል። ሶ ሰላም የሚለውን በእንግሊዝኛ ቀይረን ለመጠቀም ብንፈልግ ኤስኢ እንደ ሰ ይነበባል ወይም ደግሞ እሳ የሚል ድምፅ ይኖረዋል ኤልኤ እንደ ላ ይነበባል። ኤም እንደ ም ኦኬ። በአንድ ላይ ሰ ላ ም ሰላም ሰላም ተብሎ ይነበባል። ኦኬ፣ ይህን በዚህ ካየን ወደ ቀጣዩ ስንሄድ፣ ቀጣዩ ደግሞ ኤ እንደ አ ነው የምትነበብ እንደ አ። ኤልኢ እንደ ለ፣ ኤምዩ እንደ ሙ። ኦኬ በአንድ ላይ አገጣጥማ ስናነበው ምን ይሆናል? አ ለ ሙ አለሙ አለሙ ብዬ አነባዋለሁ። እሺ ወደ ቀጣዩ ስንሄድ ኤፍኤ እንደ ፋ ይነበባል ወይም ደግሞ ፋ የሚል ድምጽ ይኖረዋል። እሺ ቲዩ እንደ ጡ ኤምኤ እንደ ማ ኦኬ በአንድ ላይ ፋ ጡ ማ ፋጡማ ፋጡማ ተብሎ ይነበባል። ኦኬ ወደዚህ ስንሄድ ይሄ ደግሞ ምን ይላል? ኤ እንደነገርኳችሁ አ ሚል ድምፅ ነው ያላት አ። እሺ ኤም ኤ ደግሞ እንደ ማ ይነበባል። እሺ ኤን እንደ ን ይነበባል። በአንድ ላይ ሲነበብ አ ማ ን፣ አማን አማን ብዬ አነበዋለሁ። ኦኬ ወደ ቀጣዩ ስንሄድ በተመሳሳይ ኤ አ ተብላ እንደምትነበብ አይተናል። ኤምኤ እንደ ማ ትነበባለች። እሺ ኤንኤው እንደ ኑ ይነበባል። እንደ ኑ ኦኬ። በአንድ ላይ አ ማ ኑ አማኑ አማኑ በአማርኛውም አማኑ ይለናል። ኦኬ ወደዚህ ስንሄድ ኢስ ምን ይላል ኬ እንደ ከ ነው የሚነበበው። እሺ ቢ ኢ እንደ በ፣ ዲ ኢ እንደ ደ። ኦኬ በአንድ ላይ ከ በ ደ፣ ከበደ ከበደ። በአማረኛውም ከበደ ይላል። መልካም ወደዚህ ስንሄድ በተመሳሳይ ኤምኢ ሜ ተብሎ ነው የሚነበበው። አርኦ እንደ ሮ ይነበባል። ኤን እንደ ን ኦኬ፣ በአንድ ላይ ሜ ሮ ን ሜሮን ሜሮን። እሺ ወደዚህ ስንሄድ ይህኛው ደግሞ ኤ በተመሳሳይ አ የሚል ድምፅ ነው ያላት። እሺ ቢኢ እንደ በ ነው የምትነበብ፣ እንደ በ። ከዚህ ላይም በተመሳሳይ ቢኢ ይላል፣ በ ብለን ነው የምናነበው። ሰው በአንድ ላይ አ በ በ አበበ አበበ ብዬ አነባዋለሁ። እሺ፣ ወደሚቀጥለው ስንሄድ ይሄ ደግሞ ምን ይላል? ዲኤ እንደምን ይነበባል? እንደ ዳ ነው የሚነበበው፣ እንደ ዳ። ኦኬ፣ ከዛ ጂ ኤን ኢ ደግሞ በአንድ ላይ ኝ የሚል ድምጽ ይኖረዋል። ኝ፣ በአንድ ላይ ዳ ኝ፣ ዳ ኝ ብለን እናነበዋለን። እሺ፣ ወደዚህ ስንሄድ ኤንኤ እንደ ና እናነበዋለን። እሺ አር ብቻዋን እንደ ር። እሺ ከዛ ዲን እንደ ድ እናነባታለን፣ እንደ ድ። ኤስን እንደ ስ፣ እንደ ስ። ከዛ በአንድ ላይ ምን ተብሎ ይነበባል? ናር ዶስ ስ፣ ናርዶስ፣ ናርዶስ ብዬ አነባዋለሁ። ኦኬ ወደዚህ ስንሄድ ምን ይላል? ኤ እንደ አ ነው የምትነበብ ብለናል። ኤስ እንደ ስ። እሺ ቲኢ እንደ ቴ አር እንደ ር ባንድ ላይ አ ስ ቴ ር አስቴር አስቴር ተብሎ ይነበባል። ኦኬ ወደ ቀጣዩ ስንሄድ ኤች ኤ እንደ ሃ ነው የሚነበበው። እሺ ቢ ለብቻዋ እንደ ብ እሺ ቲ ኤ እንደ ታ ይነበባል። እንደ ታ ኤም እንደ ም በአንድ ላይ ሃ ብታም ሃብታም ሀብታም ብዬ አነበዋለሁ። ኦኬ ወደዚህኛው እንሂድ። ኤስአይ እንደ ሲ ይነበባል። እሺ ኤፍኢ እንደ ፈ ኤን እንደ ን በአንድ ላይ ሲ ፈ ን ሲፈን ሲፈን ይላል። በአማርኛውም ሲፈን ይለናል። ኦኬ ይህስ ምን ይላል? ኤልኢ እንደ ላይ ይነበባል። ኤምኤ እንደ ማ። እኒህ ሁለት ፊደሎች በአንድ ላይ ስናነባቸው ለማ ለማ ለማ ይላል። ኦኬ ወደ መጨረሻው ስንሄድ የመጨረሻው ምን ይላል? ኤ እንደ አ ነው የምትነበብ ብለናል። ዲ እንደ ዲ ይነበባል። ኤስ እንደ ሱ። በአንድ ላይ በአንድ ላይ ሲነበብ አ ዲ ሱ አዲሱ ብል እናነባዋለን። ኦኬ እንደዚህ በማድረግ መለማመድ ፕራክቲስ ማድረግ እንችላለን ማለት ነው። እንግዲህ እናንተ ደጋግማችሁ ማየት ፕራክቲስ ማድረግ ትችላላችሁ። የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ቀጣይ ደግሞ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰላም ነው።